መቃብር ቲክቶክ ላይ ጉዲ ያስባለ መቃብር ላሳያችሁ እና ሰብስክራይብ አድርጉን ቤተሰብ አንድ ሺህ ያስገቡኝ በዚህ ዩቱብ ቻናል የሚያስቅ እና የሚያስተምር ቪዲዮችን የሚያስተምር ቪዲዮ ባላመጣም የሚያዝናና ቪዲዮችን አመጣላቸዋለሁ ሰብስክራይብ በማድረግ አበረታቸው ማለት ነው። መለቱም ልመባያተራ አያም በርጌትሩቆ ባባላይም ቅንጣተ አልተረተረሽም ሰላም ድና ነው። ውድ የተከበራችሁ የእኔ የአስቴር ዩቲዩብ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እኔ ደህና ነኝ። ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉን ቤተሰብ አንድ ሺህ ያስገቡኝ በዚህ ዩቲዩብ ቻናል የሚያስቅ እና የሚያስተምር ነው ቪዲዮችን የሚያስተምር ቪዲዮ ባላመጣም የሚያዝናና ቪዲዮችን አመጣላቸዋለሁ። ሰብስክራይብ በማድረግ አበረታችሁ ማለት አንድ መቃብር ቲክቶክ ላይ ጉድያስ ባለ መቃብር ላሳያችሁ እና ወደ ኮሜንት እናነባለ። አንዳንድ ጊዜ ሰው በህይወት ያለ ጥሩ ነገር ከማድረግ ሰው ከሞተ በኋላ ብዙ ሰው እጅ አጨብጫቢ ይበዛልና እስቲ የዛሬ ቪዲዮ ላይ ብዙ ሰው ኮሜንት የጻፉበት ቪዲዮ ነውእና ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮ አይታችሁ ስንመለስ ኮሜንት እናነባለን ማለት ነው። ሌትስ ጎ ለ ቪዲዮ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ሰው በነገራችን ላይ አበሻ ይቀናል። ሰው በቁም እያለ ይቀናል፣ ሰው ከሞቴ በኋላ ይቀናል ማለት ነው። እዛ ይመስላል ነፍሲ ይማር። ሞቶስ ምናለ ቢያርፍበት። ይሄ ሁሉ ከላይ ላይ ምጭንም ቤት አያሳዝናችሁም? እውነት አንዳንድ ጊዜ እንደዚህ አይነት ነገሮች ስታዩ የሆነ ቅም ያለበት ሰው በቃ የሆነ በሞቴ ሰው ላይ እንደዚህ ባንጨካከን። በአይኔ ማለት ነው ነው እንደዛ ነው የሚለው። እንደዛ ባንጨካከን አሪፍ ነው። ከነ ነፍሱ በሆኑም ይመጡ ነው ለውልቱ ነገራችን ኮመንቱ በጣም ያስቃል፣ ለመሳቅ አይቻልም። ቤት መንግስት የምሉት እንደዚህ አይነት ነው እንዴ? ለኛም ጥያቄ ሆነናል። ቤት መንግስት የምባለው እንደዚህ አይነት ነው ወይ? እስቲ የምታቋቋሙ ኮሜንት ለጻፉልኝ። ወይኔ ሲያሳዝን ሁላ ግብ ተሸክመው እውነቴን እኮ ነው። በነገራችን እስቲ ምን አለበት ሰው እስቲ ሞቶ እንኳን ቢያልፉበት ምን አለበት? ይሄ ሁላ ነገር የምታሸክሙት እስቲ በቃ ሆኗል። ይሄ እንኳ ከምትሰራ ለአንድ ለምስኪን ደሃ የሆነ ነገር ማድረግ ትችሉ ነበር። በሞተ ሰው ላይ ይሄ ሁላ ነገር መጫን ማለት ራሱ አንድ ግብ ነው። መኪና ተረሳች በጎን መሆን ነበረባት ወይ ጉድ! አሁን ምን ይላል ምን ይላል? በነገራችን በጣም ያስቃል ማለት ነው። በነገራችን ኮመንትሮቹ በጣም በነገራችን ላይ ነፍስ ይማር እንኳን የምል አንድ ኮመንት አላገኙ ማለት ነው። ኮመንት ሁሉ በቃ የሆነ ተቃራኒ ተቃራኒ ተቃራኒ ነገር ነው የምጽፈው። እስቲ ምን አለበት እንደዚህም ቦታ ገብታችሁ እንኳን ነፍስ ይማር ብላችሁ ብትጽፉ ተቃራኒ ኮመንት ከምትጽፉ ማለት ነው። አሁን ኮመንት እናነባለን ማለት ነው። ብረንድ መቃብር ሰው ከባድ እኮ ነው። በነገራችን አንዳንድ ጊዜ የሬሳ ሳጥን ይሰረቃል እየተባለ ነበረ እና በሶሻል ሚዲያ ላይ፣ ይሄ ራሱ የሬሳ ሳጥን ቢሆን ኑሮ ይሰረቅ ነበረ። በሕይወት እያለ የመስል ቤት ውስጥ ኖሮ ይሁን፣ እውነት እኮ ነው። በነገራችን ላይ አበሻ በጣም ያሽቃብጣል እና ሰው በሕይወት እያለ እንኳን በእንደዚህ ቤት ውስጥ ኖሮ ይሁን። እራሱ የኛ ጥያቄ ነው በነገራችን ኮመንቱ እያነበኩ በጣም ሲያስቀኝ ነበር። እና ለምንድ ነው ለቤተሰቦቼ ማላጋራችሁ ብዬ ነው ይህ ቪዲዮ ይዤላችሁ የመጣት ማለት ነው። መቃብሩ ያስቀናል። ሰው እስቲ መቃብሩ ላይ ይቀናል። ምን ሆኖ የሚያስቀን ነው እስቲ ንገሩ። ምን ሆኖ የሚያስቀን ነው? ሰው በህይወት ያለ እንደዛ በሆነ ሰው ላይ ይቀናል። ጥሩ አይደለም። እንተሳሰብ እንጂ እንጂ ማጣምማዳም ከባድ ነው። ቤተሰቦቼ ዩቲዩብ ሰብስክራይብ አድርጉ ሰብስክራይብ ማድረግ ቤተሰቡ ነው አበረታቱ ላይክ አድርጉ ሼር አድርጉ። ፊት ለማዳም ቅመሞች ፊት ለማዳም ቅመሞች እንዴ እኛ የማዳም ቅመሞች በአንድ ማዳም ቅመም መሳደብ የለም ቅመሞች ማለት ስማርት ስማርት ነን ማለት ነው። ስለዚህ ሀበብቲ አንቺ የማዳም ቅመም አትወኪ ማለት ነው። ሰው ዘጠኝ እንቁላል እየበላ እቺን በልቼ ነው ሙለው እቺን በልቼ ነው ማለው እቺ ነው የተሰጠቺ ብሎ ፈጣሪ ያማርዳል። እውነቴ ነው የምላችሁ፣ አንድ የጠገበች የመዳም ቅመም ለምንድነው በተሰጠን ነገር ፈጣሪ የማናመሰግነው? ዘጠኝ እንቁላል ሀብቲ በዚህ ሰዓት ኢትዮጵያ ስንት እንደሆነ አውቀሻል? ብሩን ካልኩለት ብታደርግ ይኖረማ ይሄን ቪዲዮ አሰር ነበረ። ስለዚህ አንዳንድ ጊዜ ያለፈንበት የመጣንበት ባንረሳ ጥሩ ነው ይላሉ ማለት ነው። ሰው ዘጠኝ እንቁላል እየበላ ፈጣሪ ካማረረ ስንት አንድ እንቁላል እያጣሰዋለን ማለት ነው። እና ሀብብቲ አንቺ የመዳም ቅመም አትወኪም ማለት ነው። ኮመንት እናነባለን። ግን የምትመችኝ አንዳንድ ዛ ኮመንተሮቹ ስማርት እኮ ናቸው። የምትጽፉት ኮመንት እራሱ በጣም ነው ደስ የሚለኝ ማለት ነው። ኮመንት እናነባለን። አይዞሽ፣ አንድ ቀን በጾምሽ ታድሪያለሽ። አው ያኔ ይገባሻል። ዘጠኝ እንቁላል እየበላሽ ፈጣሪ እያላመሰገነሹ በጾሙሽ ስታድሪ ታመስገኝ ይሆናል። እውነት ነው። ከዚህ በላይ ሰዎቹን ልበይ ነው ወይ ያስብላል። ዘጠኝ እንቁላል እየበላ ካላመሰገነ ከዚህ ውጭ ምን እንደፈለገች፣ ከባድ ነው ማለት ነው። ክፉ ናቸው በጣም። ዶሮ ለራሳቸው በልቶ በልቶ ነው። ይ በጣም የሳቂ ኮመንት ነው። በነገራችን አይዞሽ፣ ደህና አድርገሽ ፈልፊ አንድም እውነት ነው። ለማብላት ቢሆን ዘጠኝ እንቁላል የተቀረበው ተመስገን ብሎ መቀበል ነው እንጂ ማማረር አያስፈልግም ማለት ነው። በብቲ መዳም እንዳታይሽ። ለማንኛው፣ አልጠግብባይ ስለፋይ። አዎ፣ እንደዚህ እኔ ኮመንት መጽሐፍ ነው እንጂ እጃችሁ ይቆረጥ። እና ቤተሰዎቼ፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ይመስላል። የቪዲዮ ሰብስክራይብ ላይክ ላይክ ሰብስክራይብ ሼር በማድረግ እንዳትረሱ። አበረታቱ ያጠንክሩኝ። በሌላ ቪዲዮ ተመልሼ እስከምመጣላችሁ ድረስ እና ወዳችኋለሁ።